ሲጀመር ምን አይነት ስነስርዓት ነው? አየሽ፣ አንቺም የጠየቅሽን ጥያቄ ልክ እንደዚህ ቀልድ አስቀያሚ ነበር ቢሆንስ? አንተ እኮ ልቤን ቀጥን ያደረገው ለምን አላቅላል። አንቺ ልጅ ግን ወይ ያዥኝ ወይ ልቀቂኝ፣ ምን ማለት ነው? ገብቶሻል ጽናት? አልፈልግም ካልሽ ቢያንስ እንድታውሽና እንድጠላሽ አድርጊ። ቆይ እንዴት ነው እንድትጠላኝ ማድረግ የምችለው? አላቅ፣ እንዴት ልቤ ውስጥ እንደገባሽ አላቅ፣ አሁንም እንዴት እንደምትወጭ አላቅ። እኔ ይህንን ማድረግ አልችልም። ኪራ ለምን አንተ እንድጠላኝ አልፈልግማ። አንድ የማትፈልጊው ሰው ወደደሽ ጠላሽ ህይወትሽ ላይ ምን ለውጥ ያመጣል? እኔ እንደማልፈልግ ነው እንደ የሚሰማ ከድርጊቶችሽ የተረዳሁት ግን እንደማትፈልጊ እንደዚህ ብለህ ማሰብህ እራሱ ምን ያክል ውስጤን እንደሚጎዳው ብታውቅ። የእኔስ እንደዛ በባጎዝ ጉዞ የፍቅር ጥያቄ ሳቅርብልሽ ብልሽ እምቢ ሰትኝስ እንደዛ በሰው ፊት ስታዋርጅኝስ የእኔ ስሜት አይጎዳም ጽናት? እኔም እኮ እንዳንቺ ሰው ነኝ፣ ስሜት አለኝ። አውቃለሁ እኮ ኪራ። አታውቂም ስለው ብታቂ ማኖሩ እንደዚህ አይነት ሲሸፍነሽ የራሱ ወዳድነት ጉዞ አትጓዥም ነበር ክብርህን ዝቅ እንዳላደርገው ብዬ ኮ የትኛውን ክብር ክብር ከፍቅር በላይ ቢሆን ኖሮ እሱ ሞቶኛም ባላደነን ነበር እንደዛ ሳይሆን ሰራተኛ ገባ ብለው እንዳይስቁብ ብዬ ነው ይበሏ እነሱን አማክሬ ነው እንዳይፈቀድኩሽ ይሁልሽ መጀመሪያም ሰው አማክሬ አደለም ያፈቀርኩሽ አሁንም እነሱን አማክሬ አደለም ፍቅሬን የምቀጥለው ከነ ሙሉ ጉድለት ጽናት ሲጀመር የሰው ሙሉ የለም ሁላችንም ጎዶሎ ነን። ለዛ ነው አንዳችን ያለ አንዳችን መኖር የማንችለው። ኪራ አሁን አንድ መልስ ነው የምፈልገው፣ ቁርጥ ያለ። አሁን እኔና አንቺ አብረን መቀጠል እንችላለን አንችል? ማን? እኔና ጽናት። ዘገምተኛ አትሁኝብኝ፣ መልሽልኝ። ማንን ነው እኔና? ዘገምተኛ እና ስለምን እያወራሁሽ ነው? ስለምን የምትመልሽልኝ? እኔ ማፈቅራለሁ፣ ይህንና ማወቅ የምፈልገው እኔ እኮ ከአንተ በተለየው ቁጥር ህይወት እየጨለመብኝ ነው። ኪራ እኔ ሁለት ያጣው እንዳሉ ፈርቻለሁ፣ አባቴንና አንተን። እኔን መቼም አታጭኝም፣ እመኝ፣ መቼም ምንም ቢፈጠር አትተውኝም? ሰማይ ዝቅ ምድር ከፍ ቢል አልተውሽ፣ ቃል የእምነት ዳነው። እስኪ በምን ምክንያት ወደጀሽ? በምን ምክንያት ጎለሽ ልጥላሽ? ኪራ የሰው ልጅ የሚያጋጠመው ነገር አይታወቅም። አንድ ነገር ቃል እገባልሻለሁ ጽናት፣ በሞዳት እናት የመልልሻለሁ አንቺ ተስፋ ቆርጠሽ ሄድልኝ እስካላልሽን ድረስ በፍጹም አልተውሽ። በጣም በጣም እጅግ በጣም ከምታስበው በላይ አፈቅርሻለሁ። እኔማ አፈቅር ፋሚሊ ሰርፕራይዝ አለኝ። መጀመሪያ ነኝ ስሚ። አይ የኔ ልንገርሽ መጀመሪያ ስሚኝ። እሺ የኪራ ህይወት አደጋ ላይ ነው። ማለት እንዴት? አላቅም፣ ግን ትናንትና ማታ ቃሪያስቸ ወደነ ኪራ ቤት ስመለስ የሆነ ሴትዮ ተሸፋፍና አስተውጣ ይቻሉ። ማታ የተጥለፈለፍንበት የሆነ ነገር አለ ማለት ነው። አላቅም፣ ግን ማወቅ አለብሽ። በቃ ኪራ ጋር መሄድ አለብኝ። ሰርፕራይዙ ሳትነግሪኝ ቆይ አሁን በዚች ቅጽበት ራሱ ምን እንደሚፈጠር አላውቅም። እኔ ልሄድ ያው አባቴ ጋር ሽማግሌ ልኬ ከዛ እሱ እሺ ካለ ታገባኛለ። እኔን የመሰለ የብረት መዝጊያ ማች አግኝተው ነው።

እንጂ ለምን ተነሳሽ? ድክም ብሎ እኳ ልበል ብዬ ነው። በቃ እች ሴትዮ ግን ከቀልባት መስለኛ ግን ደስ ይላለ። እግዚአብሔር ላንሻለው እንጀራ ይሻግታል እንጂ ማንም አይበላውም። እሱስ ልክ ነህ። ሁላችንም በፈጣሪ ፍቃድ ነው የምንኖረው። የነዚህ አጀማመር እኮ ይጋደላሉ እንጂ ይፋገራሉ ያለ አንድም ነበር በጣም እንጂ በጸብ የመጣ ፍቅር እኮ ሀያል ነው። እና ካልሆነ እኔም በጸብ ሞክር ለምን አይ ምንም ወዲህ። ሰው ግን እንደዚህ ሙሉ ሆኖ ሳይቀናሉ አንቺ እኮ ዝም ብለሽ ሙሉ ሙሉ ትያለሽ እንጂ የሰው ሙሉ የለም። ሙሉ ብንኖረማ አጋርባር አስፈለገን ነበር እኔ እኮ ሰው ካጎደለኝ በላይ ጎደሎ ነኝ። አትሳሳች ባሉነኝ ብለሽ በሀሳብሽ ቁጥር ያለሽን ትተይና የልለሽን በማሰብ ትጠመጃለሽ። መቼ ነው ግን እንደዚህ የበሰልክልኝ? የበሰልክልኝ ማለት እንደዚህ ተናጋሪ ሆን። ቀልደኞች ለቁም ነገር አትሆኑም የተባልን ቀን ነው። ማን ነው ደግሞ እንደዚ ያለ አረማን? እንዲሁ ዝም ብዬ እሽ ካልክ እሺ። ታዲያ እንዴት ነበረ ከራስ ጋር ጊዜ ማሳለፍ? እኔ እንጃ። እኔ ምንም ጊዜ አላሳለፍ? እንዴ፣ ምን ማለት ነው አላቅም። አንድም ቀን ልቤ ከመጸጸት እና ከመቆጨት ውጭ ሆኖ አያውቅም። ለምን ወሰነች? በሄድሽ ነገር ትጸጸቻለሽ ነው። አንዳንድ ህመሞች በቦታው ካልሆን ከይገባህም። እሺ እሺ፣ በቃ ለነገሩ መጀመሪያም የምታሚኖሮ ጥለሽኝ ባልሄድሽ ነበር ነው ። አሁን ወደ ኋላ መመለሱ ምን አስፈለገ? የኋላው ከሌለ የለም የፊቱ ነው የሚባለው። ትናንትና ታሪክ ነው። እሺ እሺ፣ እንደዚህ እያልከኝ ጭንቀቴን አታብሰው። ምሩ ደጋግማ ይነግሻሉ። በወሰንሽው ውሳኔ አትሰሰች። ግን በቃ ሌላ ጊዜ እናውራለን። ቻው ነው

እንዴት እንዴ! አንድ ቀን እንኳን ደውለሽ ብቻዬን? እንዴት ውይ በጣም ይቅርታ፣ በእናትሽ አይምሮ እኮ ብዙ ሀሳብ ትወጣጥሮ አንድነት ናታ፣ አረቴ አሁኑ የሚያሉት በዛ ላይ ደግሞ የወጣች የምታወራው ሰው አላት ወይ ጉድ! ማን ነው የምታወራው? አኔ ምን ብዬ ለእሱ ለመንገር እኮ አንድ መረጃ መያዝ ይጠበቅብኛል። ሙት ግን ምንም ማድረግ እንዳለብኝ እራሱ ግራ ገብቶኛል። ታ በቃ እንግዲህ እግዚአብሔር ያውቃል። ግን ለናንሽ ያልሽኝን ፎቶውንም ቪዲዮውንም ልክ የልሻሉ ቤት ውስጥ ያለው አየር እንዴት ነው? ቤት ውስጥ ያለው አየር ፍቅራቸው ትውስታዬን እየቀሰቀሰብኝ ነው እንጂ በጣም ያስቀናሉ። ዝጊ ከፍታፍ። እንደዚህ ማግበስበስ የለመደው አፍሽን ይዘሽ እኔ ጋር እንዳዘረግፊ ቤት ግን እኔን መምታት አልነበረብ። ታይ እስኪ እውነት በይ። እንደውም ይሄ ፊትሽ አይተው ምን ሆነሻል ብለው ይጠይቁሻል ብዬ ነው እንጂ ባሲድ ነበር ማጥሽ። እንዴ አረ በስመ አብ! በይ ይህን ያክል ምን በደልኩሽ? ታይ እባክሽ ቆይ ሌላ ምን ልታደርግ ያምርሻል? ባሌን ከሌላ ሴት ጋር አይተሽ ፍቅራቸው ያስቀናል ያምራሉ ከማለት ውጭ ምን ይኸውልሽ ቤቲ፣ አንቺ ገንዘብ ልትሰጭኝ ትችያለሽ፣ ሁለተኛ ግን እንዳትመጭ። አረ እባክሽ፣ ለምን ቫዚን ይዘሽ መተሽ ገላሽን አላሽሽም እከካ። እኔ እኮ ገንዘብ ከፍዬ ከጎዳና አንስቼ ዘር ማንዘርሽ የማያውቀውን ገንዘብ ሰጥቼ እዚህ ያመጣሁሽ ስለ ባሌና ስለ ሚስቱ እንድታርኪልኝ አይደለም። እሺ ብቻ በቂ መልስ አይደለም። ከዚህ በኋላ አፍሽ እንዳመጣልሽ እኔ ጋር እንዳታውሪ።